ኑሮ በተረት መልክ ስብኃት ገብረ እግዚአብሔር ጸሐፊው ነው። እስራኤልና አሜሪካ የተያያዙ ናቸው። እስራኤል ወደ ሰማያዊ ገነት የምታደርሰን ሲሆን፣ አሜሪካ ምድራዊ ገነት ናት። የተናቀ ያስረግዛል እንዲሉ በመጀመሪያ ከመላው አውሮፓ ቀጥሎም ከመላው ዓለም የከፋው የጠበበው ድህነት የመረረው ወደ አሜሪካ ተሰደደ። እዚያ ሄዶ አለፈለት። ያችን ለም ገነት ልማት በልማት አደረጋት። አሜሪካ ዛሬም ቢሆን የተሻለ እድል ለሚሹ ሰዎች እጇን ዘርግታለች። ዲቪ ከነመመሪያው ከነመመሪያው አንድ ብር ይለናል። የንክል ሳም አፈቀላጤ መቼ ነው ማለት ነው? ይሄ ነገር መቼ ነው የተጻፈ? በሺህ ዘጠኝ መቶ ዘጠና ሁለት የታተመ ነው። ዋጋ ያስታውቃላ። በአውሮፓውያን ተረት ሲንድሬላ የምትባል ሚስኪን ገረድ ስሟ እንኳን አመዳም ማለት ነው። በምትሀት ቤተ መንግሥት ለዳንስ ፓርቲ ትሄዳለች። ልዑል ከእሷ ጋር ብቻ ሲደንስ ያመሻል። ተረቱ ሲያልቅ ልዑሉ ያገባታል። አሜሪካኖችም እንደሷ አለፈላቸው። ሲንድሬላ ኒውዮርክ ወደብ ላይ የነጻነት ችቦ አብርታ ስደተኞችን የምትቀበላቸው የነጻነት ሐውልት ሆነች። ብሔራዊ መዝሙራቸው አሜሪካን ማሪቱ፣ የነጻነት ምድር ይላታል። የማቴዎስ ወንጌል ምዕራፍ አምስት ቁጥር አስር ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና የሚለው ስለ እኛ ሀገር ሊሆን ይችላል የሚሉ ሀገር ወዳድ አሜሪካውያን አሉ። አሜሪካ ጡት ይመጣልና አድጎ ከወላጆቹ እኩል ወይም የበለጠ የመሆን ተምሳሌት ናትም ይባላል። አባቷ እንግሊዝ በዘመኑ የዓለምን አንድ አራተኛ ይገዛ ነበር። እሷ ከዚያም የላቀ ጉልቤ ሆነችና፣ ቀዝቃዛው ጦርነት ማለቂያ ላይ ሶቪየት ኅብረት ከተፈረካከሰ ወዲህ ልዕለ ሀያል የበላይ ጉልቤ ተባለች። ወደ እስራኤል ስንመለስ ከአሜሪካ የቅርብ ሸሪኮች አንዷ ናት። በዓመት አራት ቢሊዮን ዶላር እርዳታ ተመድቦላታል። የአሜሪካ መገናኛ ብዙሃን በአብዛኛው በይሁዲዎች ቁጥጥር ስር ናቸው። መገናኛ ብዙሃን ሌላው መንግስት ይባላል። ወይ አሜሪካና እስራኤል አገር ብቻ አይደለም ተረት የሚመስለው አንዳንድ የሰው ዝርያዎችም ናቸው። የአገራችንን ላሊበላ ወይም አሚናን እንውሰድ። ማለዳ ገና ለማኝ ቁጥጥ ሳይል ባልና ሚስት እየሆኑ ልመና ይሰማራሉ። ደብተራም ይሁን፣ ገበሬም ይሁን፣ ነጋዴም ይሁን ላሊበላ ከሆነ በዓመት አንድ ሰሞን መለመን አለበት። አለበለዚያ ይቆመጣል ተብሎ ይታመናል። ቃላትን በስነ ግጥም ማሳካት እንደነሱ የሚችልበት መኖሩንም እንጃ። ሼክስፒርን ሲጨምሩ ሲመርቁ ሲራገሙ ሲያሞግሱ ሲሳደቡ እንደ ተአምር ነው። መብታቸው የተጠበቀ ነው። እነሱም ባናስቀይም ይሻልናል። ምክንያቱም እነሱ ያሰኛቸውን ያህል ወደን እስክንጠላ ሊሰድቡን ይችላሉ። እኛ ግን ልንሰድባቸው አንችልም። ጂፕስ የሚባል ዘላን ህዝብ አለ። በግምት በአንድ ሺህ ዓመተ ምሕረት ከህንድ ፈልሰው ወደ ምዕራብ በኩል ሲጓዙ በ1400 ዓመተ ምሕረት አካባቢ ኤሮፓ ደረሱ። ሲጠይቋቸው ሊትል ኢጅፕት ትንሿ ግብፅ ከሚባል አገር ነው የመጣ ነው አሉ። ስለዚህ ኢጂፕቲያንስ ግብፃውያን ተባሉ። ቃሉ ሲያጠር ጂፕሲ ይሆናል። እስከ ዛሬ ድረስ ከአብዛኛዎቹ ዘላኖች ናቸው። ስራቸውም የሰው መዳፍ በማንበብ እሱ የበወዘውን የቁማር ካርታ አቀማመጥ በማንበብ ሌላም ሌላ የወደፊት እድሉን መተንበይና መለመን እና ሲቻልም መስረቅ ነው። በአብዛኛው የዓለም ክፍል ተበታትኖ ይገኛሉ። ጥቂት ዘመዳሞች ቤተሰቦች እየሆኑ ስለሚዘዋወሩ እና ለሕዝቡ ቆጠራ ስለማይመቹ ቁጥራቸው በውል አይታወቅም። ስለዚህ ከአንድ እስከ ስድስት ሚሊዮን ይሆናሉ ተብሎ ይገመታል። ከሁሉ በብዛት የሚኖሩት በምስራቅ አውሮፓ ነው። ከይሲው ሂትለር ከአይሁድ ቀጥሎ በብዛት የፈጀው ጂፕሲዎችን ነበር። ቋንቋቸው ሮማኒ ይባላል። ምናልባት እንደነሱ ድንቅ ሙዚቀኛ ህዝብ የለም ይባልላቸዋል። በግምት ከ16ኛው እስከ 18ኛው ምዕት ክፍለ ዘመን በጃፓን ውስጥ ኒንጃ የሚባል የሰው ዝርያ ነበር። ቅጥረኛ ነፍሰ ገዳዮች ናቸው። ወንዶቹ እንበል፣ ሁለት ኃይሎች፣ የክፍለ ሀገር ገዢዎች ተጣሉ። አንደኛው ኒንጃዎቹ ዘንድ በድብቅ የሄድ ወይም ይልክና ያንን ጠላቱን እንዲገድሉለት ይጠይቃቸዋል። ሞት ይገባዋል ወይም ጥፋት አጥፍቶ ነው ወይ ምናምን፣ የለም ስንት ተከፍሉናላችሁ? አድራሻው የት ነው? በቃ ይሄ ነው ጥያቄው። ይስማማና ይከፍላቸዋል። የሰውየውን ቤት የጥበቃ ሁኔታ ካጠኑ በኋላ በቂ ኃይል በሌሊት ያዘምቱበታል። ገድለውት ይመለሳሉ። ገዳዮቹ እነሱ መሆናቸው ቢታወቅም ማንም ደፍሮ እርምጃ አይወስድባቸውም። የት ሊገባ። እነሱ ለራሳቸው ከልጅነታቸው ጀምሮ ከአባታቸው ጋር እየዘመቱ የግድያን ሙያ ተክነውታል። ለግድያ ሲሄዱ መገደልም ያለ ቢሆንም ሙያ ሙያ ነው። እንጀራ ነዋ። አሁንም ጃፓን ውስጥ ነን። በሁለተኛው የዓለም ጦርነት ጊዜ የአየር ኃይላቸው በሌላ አገር የሌለ አንድ ልዩ ቡድን አለው፣ ካሚካዚ የሚባል። እያንዳንዱ ካሚካዚ ፓይለት ወይም አብራሪ ገና ለሥልጠና ሲመዘገብ ጀምሮ ያውቃል፣ ዓላማውን ጠላትን አጥፍቶ መጥፋት ነው። አብዛኛውን ጊዜ ኢላማው የጠላት ጦር መርከብ ነው። በተልእኮ ሲነሳ ኤሮፕላኗ የምትችለውን ያህል ፈንጂ ትጫናለች። እሱ አነጣጥሮ ይሄድና ሆነ ብሎ እዚያ መርከብ ላይ ይከሰከሳል። ያ ሁሉ ፈንጂ ይፈነዳል። ኃይለቱ ሞተ፣ ግን መርከቡ ከጥቅም ውጭ ይሆናል ወይም ብዙ ጉዳት ይደርስበትና እስኪጠገን ድረስ ምናልባት ለወራት በውጊያው መሳተፍ ይሳነዋል። ዕድሜ ለካሚካዚ እንዳይባል እሱ ለበረራ የሚነሳው ዕድሜውን ሊቀጫት ነው። የሕይወት ታሪኩ ተረት ስለሚመስል ሰው እናጫውታቸዋለን። ልዑል በካፋ በወጣትነቱ ጊዜ ይነግሣል ብሎ ማሰብ የማይመስል ነገር ነበር። አልጋ ወራሽም ሌሎች ለዙፋኑ ከበካፋ የቀደሙ ልዑላንም በሕይወት ነበሩ። አንድ ቀን በካፋ ከመምህሩ ከተዋኔ ጋር ጎን ለጎን ቁጢጥ ብለው ዕዳዲ ሲወጡ፣ አንድ ቀን ትነግሳለህ ይታየኛል፣ ያን ጊዜ ምን ትሸልመኛለህ? ይለዋል ተዋኔ እርስዎ የፈለጉትን። እጣ ፈንታ ሆነና አንድ ቀን በካፋ ነገሰ ከ1714 እስከ 1723 ዓ ም ተዋኔ በካፋን እንኳን ደስ ያለህ ሊለው ወደ ቤተ መንግሥት ቢመጣ ዘበኞቹ ስለማያውቁት አናስገባም አሉት። በቁራጭ ብራና የሚከተለውን ቅኔ ጽፎ ሰጣቸው ለአጼ በካፋ እንዲሰጧቸው ኢትርሳ በካፋ ዘተዋነይነ ክልኤነ በአንተ አቡሁ ለአብርሃም አንተ ወበእሲቱ አነ። አትርሳ በካፋ ሁለታችን የተጫወትነውን አንተ የአብርሃም አባት ሆነ እኔ ደግሞ ሚስቱ። ሰሙ እንዳለ ሆኖ ወርቁ እኔ ሳራ አንተ ታራ ነው። ሳራ የአብርሃም ሚስት፣ ታራ ደግሞ አባቱ ናቸው። ቶሎ አስገቡሉ መምህር ና አለ በካፋ። ተዋነይ የቅኔ አባት ነው ይባላል ያሬድ ማኅሌታይ ወይም ዘማሪው እንደሚባለው አጼ በካፋ ባለሟሎቹ ከህዝቡ እንዳይጋርዱት አንድ ዘዴ ነበረው። ተራ ጎረምሳ መስሎ ብቻውን ወጥቶ ከህዝቡ ይቀላቀላል፣ የህዝብን የልብ ትርታ ያደምጥ ነበር እንደሚባለው። አንድ ቀን እንደዚህ በእግር ሲጓዝ ወንዝ ሲሻገር አንድ ጎረምሳ ልብስ ሲያጠብ አገኘ። ነጠላይ ነው ጠበልኝ ባክህን ሲለው፣ እንግዳ ይከበራልና እሺ ብሎ ተቀበለው። እያጠበ ያለ የአጼ በካፋ እንዴት ያለ ነው? ጠየቀ ። ጥሩ ንጉሥ ነው፣ ተስማምቶናል። እኔ ግን የሰማሁት አንዳንድ ጥፋት አለበት። ወሬ ብትለውጥ ይሻላል። ለምን እለውጣለሁ? ግፍ የሚሠራ ከሆነ ዝም እንላለን። በዱላ ዝም ትላለህ፣ አለና ዱላውን አንስቶ እየደበደበ አባረረው። በካፋ ለነፍሱ እንደ ነፋስ ሮጦ አመለጠ። በበነጋታው ወታደሮች መጡና ዱለኛውን ጎረምሳ፣ ንጉሡ ይጠራሃል፣ ብለው ወደ ቤተ መንግሥት ወሰዱት። ሲገባ በጣም ደነገጠ። ዙፋኑ ላይ የተቀመጠው ያ ትናንትና ዱላ ያወረደበት ሰውዬ ነው። አለቀልይ ብሎ ሲያስብ፣ ናቁጭ በል ያጠብክልኝን ነጠላ መረቄልሃለሁ፣ አሉት ንጉሡ። ያ ጎረምሳይ በካፋ ዋና አማካሪ ሆነ። እጅግ በጣም ታማኝ ዜጋ መሆኑን በዱሎ አስመስክሯአላ። በሚቀጥለው ድብቅ የግል ጉዞ በካፋ በድንገት ታመመ። ኩሳት፣ ንዳድ፣ ቅዠት። አንድ ገበሬ መሬት ተዘርሮ አገኘው። አዘነለትና አዝሎ ወደ ቤቱ ወሰደው። እሱና ውቢቱ ኮረዳ ልጁ በሽተኛውን 15 ቀን አስታመሙት። በካፋ የተባለው ታማሚና ምንትዋብ የተባለችው አስታማሚ ፍቅር ያያዛቸው ሲድን በሽተኛው አመስግኖ ተሰናብቶ ሄደ። በነጋታው ወታደሮች መጡና ገበሬውንና ልጁን በክብር አጅበው ወደ ቤተ መንግሥት ወሰዷቸው። ልጅቱ እቴጌ ምንትዋብ ሆነች። በካፋ በነገሰ በዘጠኝ ዓመቱ አረፈ። ለሚቀጥለው አርባ ዓመት እቴጌ ምንትዋብ ልጆቻቸውና የልጅ ልጆቻቸው እየነገሱ በሳቸው ብልህ አስተዳደግና የበሰለ ምክር አገሪቱ የሰላምና የብልጽግና ዘመን አሳለፈች። ጎልደን ኤጅ ወርቃማ ዘመን የሚባል ሆነ። በካፋ ተረት መሳይ ሕይወት ይህን ይመስል ነበር።